እዚህ ራሱ ስለሚናገር ማለት ሰ አልቡኻሪ 58 25 ላይ ምን ይላል? ሪፋ የሚባል ሰው ዲቮርስ አደረጋት አንዲት ሴትን ማለት ነው። እና አብዱራህማን የሚባል ሰው አገባት። ካገባት በኋላ ምን አደረጋ? ቀጠቀጣት ማለት ነው። ቢተር ይላል መታት። ዘን አይሻ ሴት እዛ ዘ ሌዲ ክም ዊሪንግ ግሪን ቬይለ። ሴትየዋ ከዛ ወደ ማን መጣት? ወደ መሐመድ ትመጣና የለበሰችው ልብስ ምን ነበር? ግሪን አረንጓዴ አይነት ልብስ ነበረ ቬይል ስካርፕ አይነት ነገር አረንጓዴ ነበር ያደረገችው። እና ኮምፕሌኒንግ ቱ ሄር ለአይሻ ምን ብላ ተናገር ኦፍ ሄር ሃዝባንድ አንድ ሾውድ ሄር ግሪን ስፖት ኦን ሄር ስኪን ካውዝድ ባይ ቢቲንግ፣ በመደብደብ ምክንያት ቆዳዋ ላይ አረንጓዴ ምልክት አሳየቻት ማለት። በምን ምክንያት ባሏ በመደብደብ ምክንያት ማለት ደብድቧት ቆዳዋ ላይ ምን በልዞ አረንጓዴ ሆነ ማለት ነው። ከዛ ምን አለ አይሻ? ራሱ ስጠ ኤትወዘ ሀቢትስ ኦፍ ሌዲስ ቱ ሰፐርት ች አዘር ሶ ሆይን አላ ሳፖስ ልከም አይሻ ሰይድ አይ ሃቭ ና ሲን ኒ መን ሰፈሪንግ አስማች አስ ደ ብሊቪንግ መን አለች። እኔ በህይወቴ ይሁም አለች አይሻ እውነት ነው እንዲቀጠቀጡ አዞ ባይዘወይ ሺእዝ ብሪሊያንት ባይዘወይ፣ ህፃን ብትሆንም አሁን ካሉ ሴቶች ሙስሊሞች በጣም ብሪሊያንት ነች። ቢያንስ ማገናዘብ ትችላለች፣ የሚደርሰው ጥቃትና ግፍት ትመለከታለች። እና ምን አለች? አይ ሃቭ ና ሲን አኒ ውመን ሰፈሪንግ አስማች አስ ደ ብሊቪንግ ውመን፣ እንደ ሙስሊም ሴት መከራ የሚደርስባት ሴት አላየሁም አለች። ቀጥል። ሉክ ር ር ስኪን ኢዝ ግሪነር ዛን ሀር ክሎዝ የተመታችበት ጠባሳ ይታያል ከልብሷ ከአረንጓዴ ልብሷ ራሱ እንዴት በልጦ አረንጓዴ እንደሆነ ትመለከታለ። እንዲያዝንላት ማለት ነው። በሚያሳዝን ሁኔታ ግን መሐመድ ሄጂ አብዱራህማን ልክ ነው ብሎ ነው ይሸኛት ማለት ሙሉ ሀዲሱን አንብቡት። አይ ወደ እንትና እኮ ለመመለስ ፈልጋ ጥሩ አይደለም ትለኛለች። ስለዚህ ለዛ ነው ይመታዋት ይላል። ወደ ሪፋ ወደ ፈታችሁ ሪፋ ለመመለስ ፈልጋ ኮ ነው እንደዚህ የቀጠቀጥኳት ይላል። ከዛ አይ እንደዛ ከሆነ ልክ ነው ይላታል። መሐመድ እንደዛ ከሆነ ልክ ነው ያደረገው ብሎ ይሸኛቸዋል። ማለት ሶም ቢትዘም ማለት እንደዚህ ነው፣ ቀጥቅጧቸው ማለት አ እስኪ በልዙ ድረስ እንደዚህ ታደርጋቸዋለ። ኖርማል ነው ማለት ታሪክ አልጠበሪም ሂስትሪ ኦፍ አልጠበሪ ቮሊዩም ዘጠኝ ቮሊዩም ዘጠኝ ገጽ መቶ አስራ ሶስት ላይ እንዲህ ይላል። ይሄን አያ ራሱ ምን ብሎ ይናገራል ዘንድ ጋር ፐርሚቲ ሲው ትሻት ዘም ኤን ሰፓሬት ሩም በባዶ ክፍል ቤት ምን እንድትሏቸው እንድዘጉባቸው እንድትመቷቸው ተፈቅዷል አለ። በትኖ ሰቨር ሊላ ግን አይደለም ይልና ኤፍ ዘ አብስቴን ን አኮርደንስ ብትታዘዝ ሴት ልጅ መብቷ ምንድን ምግብና ልብስ ማግኘት ነው። ይ ምክንያቱ እነሱ ምንድናቸው ይላል። ትሬት መንስ ወል ፎር ዴይ አር ላይክ ዶሜስቲክ አኒማልስ ይለው። ሴቶች እንደ ቤት እንስሳ ያሉ ስለሆኑ ምን ምግባቸው፣ ልብሳቸውን ካለበስካቸው በቃ እንደዛ አድርገ ተንከባከባቸው። ቢከውዝ ዴይ አር ምን ላይክ ዶሜስቲክ አኒማልስ እንደ ቤት እንስሳ ያሉ ስለሆኑ ሲረብሹ ቤት ትዘጋባቸዋለ ከፍ ካለ ትመታቸዋለ። ከዛ ከታዘዙ ደግሞ ልብሳቸውና ምግባቸውን ትሰጣቸዋል። አለቀ። ይሄ ነው ክብራቸው፣ መብታቸው ይላል because their rights ነው የሚለው their rights to their foods and clothing ልብስና ምን ማግኘት ነው መብቷ። አንዲት ሴት ካገባች በቃ ልብስና ምግብ ማግኘት ማለት ነው። በነገራችን ላይ እሷን አግብቶ ሌላ ማግባት ይችላል እስከ አራት ምናምን ይፈቀድለታል። ግን ሌላ ሲያገባ እችኛው ማወቅ ይጠበቅበታል አይጠበቅበትም? ባይዘ ወይ ምንም ማሳወቅ ሳይጠበቅበት አራት ላይ ያገባ ይችላል። እሱ ራሱ ምንም ምኑ ስላደለች በቃ ምግቧ ልብሷ ከሰጣት ከዛ ውጭ ምግባት ስለሚችል ማለት ኦኬ። ሱናን ኢብን ማጃ 950 ላይ አሁን የዶሜስቲክ አኒማልስ ናቸው ብለዋቸው አለበት። እንዲህ ይለ ዲ ፕሬየር ኢስ ሴቨርድ ባይ ወመን ዶግ ኤንድ ዶንኪ። ጸሎት ራሱ ጸሎት እያደረግ በፊት ለፊት ሴት ውሻ እና አህያ ካለፉ ይቋረጠ። ሴት ባይ ዘ ወይ ውሻ ሁሉም ውሻ አይደለም፣ ብላክ ዶግ መሆን አለበት። ጥቁር ውሻ ብቻ እና ዶንኪ ምክንያቱም ሁለቱም ሰይጣን ተብሎ ስለሚታሰቡ ማለት ነው። ሴትም ሰይጣን ወይም ደግሞ የሰይጣን ምሳሌ አርአያዋ ሰይጣን ነው ብለው ስለሚናገር መሐመድ ሶስቱም ሲያልፉ ጸሎት ምንም ቢሆን ልትጨርስ አካባቢ ለምን አይሆንም? ሴት ካለፈች በቃ ጸሎት ተቀባይነት የለው። በፊት ለፊት ፕሬየር ኢዝ ሰቨርድ ባይ ኤ ውመን፣ ዶግ፣ ዶንኪ እነዚህ ሶስቱ ነገሮች በፊት ለፊት ካለፉ ምን ጸሎት ተቀባይነት የለውም። ይህ ላል ሱነን ብን ማጃ አይሻ ይህንን ስትሰማ ምንድና ያለችው? ሴትን እንዴት ነው ብትንቃት ነው ከአህያና ከውሻ ጋር ምትድባት ብላ ጠይቃለች። መልሶ የመለሳለ ሳህል ቡኻሪ 514 ላይ ምን ብላ ተናገረች? ዘ ቲንግስ ዊች አር ነውል ፕሬይ ዌር ሜንሽን ቢፎር ሚ በእኔ ፊት ነው የተነገረው አለ። ዶግ ዶንኪ እንደ ወማ ናቸዋል ጸሎት የሚያቋርጡ ተቀባይነት ማይኖራቸው በፊት እነዚህ ነገሮች ካለፉ ነው አለና ተናገረ። ሪኮመንስ ቱ ዶንኪ ኤን ዶግስ ከአህያና ከውሻ ጋር ታነጻጽረናል ሴቶች አለች። ባይ አላህ ኢሶ ዘ ፕሮፊት ፕሬይንግ ወይ አይዙትላ ኢነ ቤድ ብላ ወደ ሌላ ሀሳብ ይቀጥላል። ማለት ይሄን ይመለሳል። ማንም ይሄ ለማለት ከአህያና ከውሻ ጋር ደምሮ ነው ጸሎት ከሚያቋርጡ መካከል ሴቶች ምኑን ለአብራራዊ ዋህዴ ለአዳማጩ፣ አንተ እስከዛ ደረሰ ውሃ ጠጣ። ለአዳማጩ መተው ነው እንግዲህ። እስካሁን ሲነገሩ የነበሩ ነገሮች እኔ አላቅም። ሴቶች የምር ያሳዝኖኛል፣ በተለይ ሴት ሙስሊሞች ይመስለኛል። ብዙዎቹ ግን እውቀትም ያላቸው አይመስለኝም። አሁን የሚባሉ ነገሮችን የሚጻፉ ጽሑፎችን ቁራኑ ላይ አዲሳቱ ላይ ተፍሲራቱ ላይ የተቀመጡ ነገሮችን ብዙዎቹ አንደርስታንድ የሚያደርጉ አይመስለኝም። እኔ ፐርሰናሊ ኦኬ አንደርስታንድ የሚያደርጉ አይመስለኝም። ኦር የሚያውቁትም አይመስለኝም። ቢያውቁ ኖሮ ሲጀመር የሚያውቅና የሚረዳ ሰውማ ይህንን ነገር እየሰማ እንደው ማንም ሰው ሎጂካል የሆነ በቃ ጤነኛ ጭንቅላት ያለው ሰው እነዚህ ነገሮችን እየሰማ እያየ እንግዲህ እርሻ ናችሁ እየተባለ ላይክ ወንዶች እናንተን እንደፈለጉ ማድረግ ይችላሉ እየተባለ መቀጥቀጥ፣ መደብደብ እየተባለ ከወንድ ግማሽ ናችሁ እየተባለ ጭንቅላታችሁ ማለት ላይክ በማሰብ ደረጃ በኖሌጅ ደረጃ በዊዝደም ደረጃ ከወንድ ግማሽ ናችሁ እየተባላችሁ መደብደብ ትችላላችሁ እየተባለ መሳሪያ ናችሁ እየተባላችሁ ከውሻና ከአህያ ጋር እየተወዳደራችሁ ምን አሁን እንግዲህ ዮሀዲ ምን ምን ያላስማል ምን ያላሳየን ነገር አለ ኦኬ እና ይህን ነገር ሁሉ እየሰማ እንግዲህ ያው አንድ ሰው በቃ አይ በቃ ብዙዎቹ አያውቁትም ኦኬ ሞስት ኦፍ ዘም ይህን ነገር አያውቁትም ሲጀመር እንዲያውቁትም አይደረግም ቢያውቁት ኦኬ ቢያውቁት ኖሮ ሲጀመር ቀድመው ነው ከዚህ ላጥ ብሎ የሚወጡት ኦኬ እና ወንድሞች እናቶቼ ግን አንድ ነገር ሌላ ይሁዴ፣ አንድ ከዚህ በፊት የሰማሁት ነገር ነበረ። ምን ያህል እውነት ነው የሚለው ነገር አንተ ኮንፊርም አድርገኝ እስኪ። ምን የሚል ነገር ሰምቼ ነበረ፣ ሴቶች ለምሳሌ ከቀደም ጀምሮ ስናነሳ ብዙ ነገር ስናነሳ ነበር። ለምሳሌ አንድ ወንድ ሙስሊም ኦኬ አንድ ሙስሊም ወንድ ባልና ሚስት ሊሆኑ ይችላሉ። እንግዲህ አንድ ሙስሊም ወንድ አንድ ሙስሊም ሴትን ኦኬ፣ ሴክሹዋል ኢንተርኮርስ ወይ ደግሞ የግብረስጋ ግንኙነት እንፈጽም ብሎ ጠይቋት እምቢ ብትለው መላእክት እየገረፏቱ የሚያድሩት ኦር ጂኒዎች ወይም ደግሞ መላእክት እየገረፏቱ የሚያድሩት የሚል ነገር ሰምቼ ነበር። ይሄ ነገር ምን ያህል እውነት ነው? ያ በቃ እሱ እንሂድበታ። ሁለተኛ ኤሴሽን በጣም ወንደርፉል የሆነን ኦፍኮርስ ያው እየረገሟት ያድራሉ ነው። መላይካዎች ናቸው እና ቀድምም እንዳትረሱት ያልኳችሁ እዛ አብዛኞቻቸው ገነት ገቢዎች ናችሁ ሴቶች ብሏቸው ነበር። በግር ላይ ሙስሊም ሴት ብትሆንም ጀሃነም ነው መግቢያችሁ ሴቶች፣ እህቶቻችን ማለት ነው የሙስሊሞች። ምክንያቱም አብዛኞቻችሁ እዛ ገቢዎች ናቸው የታወቀ ስለሆነ እንግዲህ ከፍጥረታት ሱራ ሰባት ላይ ታስታውሳላችኋል። ከጅንም ከሰዎችም አብዛኞቻቸው ጀሃነም እንዲገቡ አድርገን ፈጠርናል አለ። ከዛ ከሰዎች አብዛኛው ገሃነም ይገባል ተብለው አብዛኛው ደግሞ